በርካቶችን ያስደመመ የአርባ አራት ጥንዶች ሰርግ በርካቶች እየተነጋገሩበት ያለው እጅግ አስገራሚ ሰርግ ዛሬ መፈጸሙ ተሰምቷል። በኢትዮጵያ ታሪክ ረጅም እድሜንና አመታትን ካስቆጠሩት ሃይማኖቶች መካከል አንዱ ፍርቅዳጆች መካከል ኦርቶዶክስ እምነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ረጅም ዕድሜን ካስቆጠሩትና የተለያዩ አስተዋጽኦ ካበረከቱት እምነቶች መካከል አንዱ እንደሆነ ይጠቀሳል። ለምሳሌ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮትን በማስመልከት ፊደልን በማስጨበጥ ዙሪያ ለበርካቶች አርአያና ተምሳሌት እንደሆነች ጭምርም ነው። በተለይ የግዕዝ ፊደላትን በማስፋፋት እጅግ በጣም በሚገርም ሁኔታ እውቀት በርካቶች እንዲሞሉ እንዳደረገች ጭምርም ታሪኮች ያሳያሉ። አልፎም ደግሞ የኦርቶዶክስ ቤተ ክርስቲያን ይናገራሉ። ላሊበላ አፋውጥቶ ይመሰክራል። በተለይ ቀደምት ኢትዮጵያ ምን ያህል የስልጠነችና የስልጣኔ ሀገር እንደነበረች ጭምርም ነው። በርካቶች ታላቅ እንደነበርን ታላቅ እንሆናለን በማለትም እየገለጹ ያሉት ከዛም ተነስቶ ነው። ላሊበላን ሄዶ ያየ የአይን ምስክር ይገልጿል። ኢትዮጵያውያን ቀደምት ምን ያህል እንደሰለጠኑና በተለይ ደግሞም ስለ ፈጣሪ ያላቸው ለማወቅ ያላቸው ጉጉት እጅግ በጣም የተለየ እንደሆነ ጨምረም ያስረዳል። የተለያዩ የዓለማችን ክፍሎች በጣዖትና በተለያዩ ባዕድ አምልኮ በተያያዙበት ሰዓት ላይ ግን ኦርቶዶክስ ተዋሂዶ በጣም በሚገርም ሁኔታ ለፈጣሪ በትክክል የምሰግድ እንደነበረች ታሪኮቹም ያሳያሉ። ታዲያስ በሺዎች ዓመታት ያስቆጠረች ይቺ ኦርቶዶክስ ቤተ ክርስቲያን በኢትዮጵያ ብዙ አስተዋጽኦ ማበረከቷም የምታወስ ነው። ኦርቶዶክስ ባስተምሮ ቤተ ክርስቲያን ወጣቶችም ሴቶችም የራሳቸው አለባበስ በተለይ በኢትዮጵያ ወግና ባህል ላይ ያተኮረ አለባበስ ላይም ነው። በተለይ ባህልም እንዳይጠፋም ወሳኝ ሚና እየተጫወተች ያለችው ያሬዳዊ ስልተ ዝማሬ ያለ በጣም የሚገርመው የዓለምን ትኩረት እየሳበ ያለው ታዲያስ፣ እነዚህ ሁሉ የሚያነጋግሩና ለየት የሚያደርጓቸው ነገሮች ናቸው። ሰሞኑን ደግሞ እጅግ በጣም በሚገርም ሁኔታ እየተሰሙ ያሉት በተለይ ጥንድን ጥንዶችን መዳር በአንድ ላይ በህብረት በኦርቶዶክስ እምነት አስተምሮ፣ ሁሉም የአንድ አባት ልጆች እንደሆነ ይታመናል። በተለይ ክርስቲያን ወንድሞቻቸው በአንድ ቀን ላይ አንድ ላይ ተደስተው፣ ምክንያቱም በመንፈሳዊ በአንድ ላይ እንደተወለዱም ነው የሚያምኑት። ከዛም የተነሳ በተለይ የብዙን ጥንዶች አሁን አሁን እየተለመደ መጥቷል፣ የብዙን ቀልብ እየሳበ መጥቷል። ትዳር ወይም ጋብቻ ጋብቻ ወይም ትዳር ቀላል እንዳልሆነ ኦርቶዶክስ ትገምታለች፣ ታውቃለችም። ምክንያቱም በኦርቶዶክስ አስተምሮ ፍቺ አይፈቀድም፣ ለአንድ ወንድ አንድ ሴት እንደሆነች ጭምርም ነው። ለዚህም ነው ትዳር ጋብቻ በጣም በከፍተኛ ጥንቃቄ ሰው አጥንቶ የሚገባበት እንጂ ዝም ብሎ ዝው ተብሎ የሚገባበት አይደለም። ነገ ልጅ መውለድ አለ፣ ነገ መጠያየቅ አለ፣ መተጋገዝ ያስፈልጋል። እውነተኛ አዳም እውነተኛ ሔዋን የሚባለውም በጣም በሚገርም ሁኔታ ያልሆነ ሰው ግጥሙን ካላገኘ መከራና ፈተና ነገ ልጆቹን ወልዶ መለያየት ሜዳ ላይ መበተን ነው የሚሆነው። ኢኮኖሚ አቅም ታይቶም ነው መሆን ያለበት በማለትም ነው አሁን አሁን የተጨመረው ቤተ ክርስቲያን ውስጥ ያለው አስተምሮ እጅግ የሚገርም እንደሆነ ጭምርም ነው። ከዛም የተነሳ ጥንዶችን ማስተማር ያስፈልጋል። በርካቶች ዝም ብሎ ሳይጠናኑ በደንብ ሳይተዋውቁ ወደ ትዳር ዘው ብሎ ይገባሉ። አንዳንዶች ደግሞ መጠናናት በማለትም ከጋብቻ በፊት በጣም በሚያሳዘን ሁኔታ የማይሆን ግንኙነት ይፈጽማሉ። ያ ደግሞ አይቻልም። ከጋብቻ በፊት የሚደረጉት ስህተት እንደሆነ ጭምርም ነው በርካቶች እየገለጹ ያሉት። ጥናት ስባል ሌላ ወይም ሴቱና ወንዱ አንድ ላይ መሆን ሳይሆን ነገሮችን ማጥናት፣ መተጋገዝ፣ በሀሳብ ደረጃ ነገሮችን በደንብ ባህሬን ማጥናት፣ እርስ በርስ መግባባት፣ ፍቅርን ማየት እንጂ ሌላ ነገር አይደለም። ከጋብቻ በፊትና ከጋብቻ በኋላ የሚባለው ነገር እንግዲህ የአደባባይ መረጃዎች ናቸው። ኦርቶዶክስ በጣም በሚገርም ሁኔታ እነዚህ ጥንዶችን አስተምራ በደንብ ኮትኩታ ለጋብቻ እንዳበቃቻቸው ጨምረም ነው የወጡት መረጃዎች የሚያሳዩት። እነዚህ ልጆች ነጊ ተጋብቶ እንግዲህ ውጤታማ እንደሚሆኑ ልጆቻችን ወልዶ በአግባቡ ማሳደግ እንዲችሉ ያን ሁላ ነገር ታይቶ በደንብ አጥኖ ለዚህ ደረጃ እንዳበቁ ጭምርም ነው። ታዲያ የእነዚህ የብዙሃን ወይም የጥንዶች ጋብቻ በጣም በሚገርም ሁኔታ የአርባ አራት ጥንዶች ጋብቻ የበርካቶችን ትኩረት ስቧል። ከዚህ በፊት ከሁለት አመታት በፊት እንደዚሁ ለመጀመሪያ ጊዜ መካሄዱን ቀጥሎ ይህ ደግሞ ለሁለተኛ ዙር እንደሆነ ጭምርም ነው ዛሬ የተካሄደው የት ነው? በርካቶቹም ጥያቄዎቻቸውን ሲያነሱ ነበር። ቤተ ክርስቲያን አርባ አራት ጥንዶችን ሞሸረች። 44 ጥንዶች በሥርዓተ የተክሊልና በመአስባን ባንድ ቀን ጋብቻቸውን ፈጸሙ። በኢትዮጵያዊ ጃንደረባ ትውል ጃን ቃና ዘገሊላ በሚል የቅድመ ጋብቻ ትምህርት የወሰዱት 44 ጥንዶች ግንቦት 21 ቀን 2017 ዓ.ም በቶታል ደብረገነት ቅድስት ስላሴ ካቴድራል ተሞሽረዋል። ይህ የብዙሃን ጋብቻ መርሃ ግብር ዓላማ ያደረገው ወጣቶች በስርዓተ ቤተ ክርስቲያን ጋብቻቸውን እንድፈጽሙ ለማድረግ ቤተ ክርስቲያን ልጆቿን በህብረት የምትድርበት ቀን ለመፍጠርና በሰርግ ምክንያት የሚሰባሰብ ትልቅ ኦርቶዶክሳዊ ቤተሰብና ማህበረሰብን ለመገንባት እንደሆነ ተገልጿል። በዚህም መሰረት በእግዚአብሔር መልካም ፍቃድ 44 ጥንዶች ዛሬ ግንቦት 21 ቀን 2017 ዓ.ም በቶታል ደብረገነት ቅድስት ስላሴ ካቴድራል ብፁዓን አበው ልቃነ ጳጳሳት በተገኙበት በደማቅ ስነ ስርዓት ጋብቻቸውን ፈጽመዋል። ተክሊል ተክሊል ተብሎ ዝም ተብሎ አይገባም። በጥንቃቄና በተለይ ደግሞ ቅድስና እንደሚያስፈልግ ጭምርም ነው በኦርቶዶክስ አስተምሮ የምወሰነው በተለይ በተክሊል የሚጋቡት በጣም ጠንቃቆችና በጣም በኔጽና የምመላለሱት እንደሆኑ ጭምርም ነው የምታወቀው። ዛሬ የተካሄደው ጋብቻ ከዚህ በፊት በማስታወቂያዎች ስነገር የቆየ ሲሆን እጅግ በጣም በሚገርም ሁኔታ በርካቶቹም በጉጉት ሲጠባበቁ ነበር። ዛሬ ደግሞ ለአርባ አራት ጥንዶች ለየት ያለቀናቸውና ከፍተኛ በህይወት ዘመናቸው የደስታ ቀናቸው እንደሆነ ጭምርም የአደባባይ መረጫዎች ናቸው። ዛሬ ተድሯል። ለዚህም ነው ትዳር ጥንቃቄና በተለይ በጣም ማጥናት ትምህርትም እንደሚያስፈልግ ጭምርም ነው። ቲዳር ላይ መተጋገስ፣ መወያየት፣ መረዳዳት እንደሚያስፈልግ ጭምርም ነው። መተቃቀፍ ብቻ ሳይሆን መረዳዳትና እርስ በርስ መደጋገፍ እንደሚያስፈልግ ጭምርም ነው። መደጋገፍ ከሌለ ቲዳር አይሰምርም በማለትም ነው በርካታ የቲዳር አማካሪ ወይም ምሁራኖች እየገለጹ ያሉ አሁን ሰዓት በርካቶች ፍቺ በሚፈጽሙበት ሰዓት ላይ በጣም ቲዳር ጥንቃቄና በተለይ ትኩረት የሚሻ ጉዳይ እንደሆነ ጭምርም ነው፣ በርካቶቹም እየገለጹ ያሉት። ከዛም የተነሳ ቤተክርስቲያኒቱ ፍቺም ኃጢአት እንደሆነ በደንብ እንዳስተማረቻቸው በጣም የታወቀና የአደባባይ መረጃዎች እንደሆኑ ጀምረም፣ እጅግ አስገራሚና ለየት ያለ ፕሮግራም እንደነበረ ጀምረም፣ የአርባ አራቱ ልዩ ቀን እንደሆነ፣ በተለይ ደግሞ አንድ ላይ ሲሆኑ እንዴት ደስ እንደሚያሰኝ አንድ ላይ ተምሮ አንድ ላይ ስዳሩ እጅግ በርካቶችን እንደሚያስደስት ጀምረም፣ ምንም ጥርጥር እንደሌለው ጀምረም፣ የአደባባይ መረጃዎችን በማስመልከት በቤተ ክርስቲያኒቱ ቅጥር ግቢ ውስጥ የተፈጸመው እጅግ አስገራሚ ሰርግን በማስመልከትም ነው ለናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያቸው የቀየሁት ሚኪ ነኝ ከሚኪያስ ኒውስ። ይህ አዲሱ ቻናላችን ነው። ይህ ሌላኛው ቻናላችን ስለሆነ ሳብስክራይብ በማድረግ ልደመጡና እንዳያመልጣችሁ የሚገቡ ጉዳዮችን በማስመልከት በዚሁ ቻናል ይዘንላችሁ ስለምንቀርብ ሳብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይንመስላሉ። በወቅታዊ ና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።